እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷትን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው በሰሞነ ሕማማት ወቅት ላይ የምንፈጽማቸው ስርዓቶች አሉ፣ የማንፈጽማቸው ስርዓቶች አሉ። እነዚህ ምንድናቸው? እንደዚሁም ደግሞ ሰሞነ ሕማማት ማለትስ ምን ማለት ነው? ለምን ይታሰባል? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያሰምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው።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 ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ህማማት ወይም ደግሞ የህማማት ሳምንት ብላ ትዘክረዋለች፣ ታስበዋለች። ህማማት ማለት በራሱ ቃሉ ትርጓሜው ምን ማለት ነው የሚለውን ስንመለከት ህማማት የሚለው ቃል ሀመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ህማሙና ሞቱ የሚዘክርበት ሳምንት ነው ማለት ነው። ሰሞነ ህማማት ከሆሳህና እስከ ትንሣኤ ባሉት ቀናት ጌታችንን ለመያዝ አይሁድ የመከሩበት ምክራቸውን ያጸኑበት ጌታችንን ሳይዙ እህል ውሃ ላይ ቀምሱ ክፉ መሃል ላይ የተማማሉበት ጌታችንን፣ የያዙበት፣ የገረፉበት እንዲሁም ደግሞ በዕለተ ዓርብ በቀራንዮ የሰቀሉበት ሳምንት ይህ ሰሞነ ህማማት ተብሎ ይጠራል ማለት ነው። የሚገባው የሚጀምረው ደግሞ ከመቼ እስከ መቼ ነው ስንል ከሰኞ እስከ ዓርብ አምስቱ ቀናት አሉ። እንዲሁም ደግሞ በዓለ ሆሳናን ባከበርንበት ከሰዓት ጀምሮ ሰሞነ ህማማት ስለሚጀምር ያ ደግሞ ግማሽ ቀን አለ። በአንድ ላይ ደግሞ አምስት ቀን ተኩል ይሆናል ማለት ነው። ይህ አምስት ቀን ተኩል ደግሞ የምን ምሳሌ ነው ስንል የዚያ የአምስት ሺህ አምስት መቶ የዓመተ ፍዳ የዓመተ ኩነኔ ዘመን መታሰቢያ ነው ማለት ነው። የጌታችን ሕማማቱ ግርፋቱ የሚታሰብበት ብቻ ሳይሆን የኦሪት ዘመን ምሳሌም ነው ወይም ደግሞ የዚያ የዓመተ ፍዳ የዓመተ ኩነኔ ዘመን የሚታሰብበት ወቅት ነው። በዚህ በሰሙነ ሕማማት ሶስት ነገሮችን ነው የምናስበው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የከፈለልን ዋጋ የምናስበት የምናዘክርበት ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ አዎ ያ የአመተ ፍዳ የአመተ ኩነኔ አምስት ሺህ አምስት መቶ ዘመንን ያንን የኦሪቱን ዘመን የምናስብበት ነው። ሶስተኛው ደግሞ የእኛን ኃጢአትና በደል እያስብን ጌታችን ምሕረት እንዲያደርግልን የምንማጸንበት የራሳችንን ኃጢአት የምናስብበት ነው ማለት ነው በዚህ በሰሞነ ሕማማት ማለት ነው። አሰውሉ በዘመነ ኦሪት ወይም ደግሞ አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም እስከተወለደበት ዘመን ድረስ ያለው የሰው ልጅ የጽድቅ ስራው ለመንግሥተ ሰማያት የማያበቃው ነበረ። ያሰውሉ በዚህ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 6 ላይ እንደተጠቀሰ አዎ፣ ይልቁንም አለ ነቢዩ ጽድቃችን የመርገም ጨርቆን አለ። አዎ፣ ያዳም ዘር በሙሉ እስከ ዕለተ ዓርብ ጌታችን በመስቀል ላይ ተሰቅሎ እስካዳነን ድረስ በዲያብሎስ ባርነት ስር ነበርና አዎ። ሰሞነ ሕማማት የዘመነ ፍዳ የዓመተ ኩነኔ የዚያ የጨለማ ዘመን ምሳሌ ነው ማለት ነው። ይህንን ለማሰብ ነው ታዲያ ቤተክርስቲያናችን በዚህ በሰሞነ ሕማማት ጸሎተ ፍታት አታደርግም። ለምንድነው ጸሎተ ፍታት የማታደርገው ስንል ታዲያ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ላይ ጸሎተ ፍታት አልነበረም። ታው በዚህ በሰሞነ ሕማማት ደግሞ እንደዚሁ ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። ለምን ስንል በዚያ በዓመተ ፍዳ በዓመተ ኩነኔ በዚያ በጨለማው ሰዓት ላይ ሥርዓተ ቅዳሴ የለም፣ ገና ጌታችን አልተወለደም። እንዲሁም ደግሞ ስብሐተ ነግህ የለም፣ አይደርስም። ሥርዓተ ማኅሌት የለም። ሥርዓተ ተክሊል የለም። ጸሎተ ፍታት አይጸለይም። ጸሎተ አሰሪውም አይደረግም። እንዲሁም ደግሞ ጥምቀትና ክርስትና አይፈጸምም። በመስቀል መባረክም የለም። ኑዛዜ መስጠትና መቀበልም የለም። እግዚአብሔር ይፍታ መባልም የለም ማለት ነው በዚህ በሰሙነ ሕማማት ለምን ስንል ደግሞ አዎ የዚያ የአምስት ሺህ የአምስት መቶ የዓመተ ፍዳ ዓመተ ኩነኔ ዘመን መታሰቢያ ስለሆነ በዚያ ዘመን በዚያ በጨለማው ዘመን ላይ የነበሩበትን ያን የመከራ ዘመን እያሰብን ስለሆነ፣ በዚያ ዘመን ደግሞ አው ስርዓተ ተክሊል የለም፣ ክርስትና የለም፣ ቅዳሴ የለም፣ ፍታት የለም። እነዚህ አሁን የጠቀስናቸው ነገሮች ሁሉ የሉምና በዚያ ምክንያት እነዚህ ስርዓቶች አይፈጸሙም ማለት ነው። ነገር ግን አሁን የጠራናቸው አይፈጸሙም ያልናቸው ስርዓቶች በጠቅላላ አስቀድመው በዕለተ ሆሳህና ይከናወናሉ ማለት ነው። በሰሞነ ሕማማት ከዚህ ዓለም በሞት የሚለይ ሰውም የፍታት ጸሎት አይደረግለትም። ይህ ማለት ግን በዕለተ ሆሳዕና በአካለ ሥጋ ያለን ካህናት አባቶቻችን የፍታት ጸሎት ያደርጉልናልና ነው፣ አስተውሉ። ታዲያ ሰሞነ ሕማማት የተለየ ሳምንት ነው። እንኳን ሥጋዊ ደስታና ሳቅ፣ ጨዋታ ቀርቶ መንፈሳዊ ደስታም የተከለከለ ነው። በሰሞነ ህማማት ምእመናን እርስ በርስ በመሳሳም ሰላምታ አይሰጣጡም። ለምንድን ነው ሰላምታ ማይሰጣጡት ስንል፣ ደግሞ አዎ፣ ይሁዳ ጌታችንን በመሳም አሳልፎ ሰጥቷልና ያንን ለማሰብ ነው። እዚህ ጋር ግን ልብ ብለን ልናስተውል የሚገባን ነገር፣ ግን ይሁዳን አይደለም የምናስበው፣ የይሁዳ መታሰቢያ አይደለም። ምክንያቱም ሀጥ ነውና ይሁዳ ምንም አይነት መታሰቢያ የለውም። ነገር ግን ያደረገው ድርጊት ወይም ደግሞ የፈጸመው ነገር ያንን ነው የምናስበው። ያንን እንድናስብ ደግሞ ቤተክርስቲያናችን ለምንድን ያደረገችን የሚለውንም ደግሞ ልናውቅ ያስፈልጋል። በመሳሳም ሰላምታ እንሰጣጥም፣ በመተቃቀፍ ሰላምታ እንሰጣጥም፣ በመጨባበጥ ሰላምታ እንሰጣጥም። ነገር ግን እንዲሁ ሰላምታ ልንሰጣጥ እንችላለን ማለት ነው። ያ አልተከለከለም። እንዲሁ እንዴት ነህ እንዴት ነሽ ልንባባል እንችላለን። ነገር ግን ተቃቅፈን ሰላምታ እንሰጣጥም። ለምን ስንል ይሁዳ ያደረገው ድርጊት መታሰቢያ ነው። ይሁዳ ምን ያደረገ ስንል በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ እንዲህ ይላል፣ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። ላሰውሉ እዚህ የመጽሐፍ ቅዱስ ቃል ላይ እንደምትመለከቱት የሳመው ያቀፈው፣ ጌታችንን መምህር ሆይ እያለ ሰላምታ የሰጠው አው ለምልክት ነው እንጂ ከልቡ አይደለም። በልቡ ሌላ ነገር እያሰበ ጌታችንን ግን በመሳም በማቀፍ አሳልፎ ሰጠው ማለት ነው። እዚሁ ቃል ላይ እንደምትመለከቱት የምስመው እርሱ ነው ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ወዲያው ደግሞ ጌታችን ጋር ሄዶ መምህር ሆይ ብሎ ሳመው። በዚያን ጊዜ እነርሱ እርሱ የሳመው ጌታችን እንደሆነ አውቀው ያዙት፣ እጃቸውንም ጭኖበት ያዙት ይላል። ምክንያቱም ይህንን ያደረገበት ምክንያት ምንድን ነው ስንል፣ አዎ እነዚያ ጸሐፍት ፈሪሳውያን፣ አይሁዳውያን ጌታችንን ለመያዝ ይቸገሩ ነበረ ከዮሐንስ ጋር ስለሚመሳሰልባቸው ጌታችንን ያዝን ብለን ዮሐንስን ብንይዘውስ ብለው ተቸግረው ነበረ። አንድም ደግሞ በምህታታዊ ኃይል ከእኛ ቢሰወርስ ባንይዘውስ ብለው ደግሞ ፍርሃትም ነበራቸው። ታዲያ በዕለተ ረቡዕ ምክራቸው ላይ ይሁዳ በመካከላቸው ተገኝቶ ምልክት ሊሰጣቸው እርሱ ሲስመው ሲያቅፈው፣ እርሱ እንደሆነ አውቀው እንዲይዙት ምልክት ሰጥቷቸው በመካከላቸው ተገኝቶ ምክራቸውን አቃለለላቸው። በዚህም ምክንያት ታዲያ ጌታችንን በመሳም አሳልፎ ሰጥታቸው ምልክት አደረገላቸው ማለት ነው። ታዲያ ይህንን ይሁዳ ያደረገውን ድርጊት እኛ በዚህ በሰሞነ ሕማማት እንድናስብ ቤተክርስቲያናችን ስለምን አደረገች ስንል፣ አዎ ሰላምታ የማንሰጣጠው በመተቃቀፍ ሰላምታ የማንሰጣጠው የማንሳሳመው ስለምንድን ነው ስንል፣ ሰላምታችንን መሳሳማችንን ቆም ብለን እንድናስብ ነው። አዎ የእኛ ሰላምታ የኛ መተቃቀፍ የኛ መሳሳም ከልባችን ነው ወይ የእውነት ነው ወይም እንሳሳመው፣ የየትኛው እንደሆነ ቁም ብለን እንድናስብ ነው። ምክንያቱም በልባችን ሌላ ነገር እያስብን በልባችን ያንን ሰው የምንሰማውን ሰው የምናክፈውን ሰው አሳልፈን እየሰጠን ነው የምናክፈው ወይንስ ደግሞ ከልባችን ሆነን ነው። ይህንን እንድናስብ ነው ወገኖች፣ ይህንን የምናደርገው ሌላው ደግሞ በሰሞነ ሕማማት መጽሐፍተ ኦሪት መጽሐፍተ ነቢያት፣ የዳዊት መዝሙር ይነበባል። በዚህ ልዩ በሆነ ሳምንት ላይ ካህናትና ምእመናን በነግህ ወይም ደግሞ በጠዋት በሰልስት ወይም ደግሞ በሶስት ሰዓት በቀትር ወይም ደግሞ በስድስት ሰዓት በተሰዓት ወይም ደግሞ በዘጠኝ ሰዓት በሰርክ ወይም ደግሞ በማታ በሰርክ ሰዓት ወደ ቅድስት የቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጽሐፍ በማንበብና በመጸለይ የጌታችን የመድኃኒታችን ኢየሱስ ክርስቶስን ህማሙንና ሞቱን ያዘክራሉ ያስባሉ ባጭሩ በዚህ በሰሙነ ህማማት የምናስበው የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማማት ነው። እንዲሁም ደግሞ ህማሙንና ሞቱን ነው የምናስበው። በሌላ በኩል ደግሞ ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የአምስት ሺህ አምስት መቶ የመከራና የፍዳ የኩነኔ ዘመን መታሰቢያ ስለሆነ የህማማት ሳምንት የሚለውን ስያሜ አግኝተዋል። እንደዚሁም ደግሞ ይህ ሳምንት ቅዱስ ሳምንት ይባላል። ከሌሎቹ ሳምንታት ሁሉ የተለየ የከበረ ሳምንት ነውና። ምክንያቱም በዚህ ሳምንት በእያንዳንዱ እለት፣ አዎ፣ ስለ ፍጹም ፍቅር የተከፈለ የመስዋዕትነት ስራ ስለተሰራበት፣ የሰው ልጅ ድህነት ስለተፈጸመበት፣ መድኃኔ አለም ስለኛ ቤዛ ሆኖ ለመስቀል ሞት ራሱን ታዛዥ አድርጎ ነፍሱን ስለካስልን አዎ ይህ ሳምንት ቅዱስ ሳምንት ተብሏል። በተጨማሪም ደግሞ ይህ ሳምንት የመጨረሻ ሳምንት ተብሎ ይጠራል። ለምን የመጨረሻ ሳምንት ተብሎ ተጠራ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋለ ስጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። ታዲያ ይህንን ከተመለከትን ደግሞ በዚህ በሰሞነ ህማማት ላይ የማይፈጸሙ ስርዓቶች አሉ፣ የሚፈጸሙ ስርዓቶች አሉ። እነዚህ ምንድናቸው ስንል ቅድም ስንማማርም እንደዚሁ ግማሾቹን ጠቅሰናል። ከማይፈጽሙ ስርዓቶች ውስጥ አንዱ ምንድን ነው ስንል፣ ጸሎተ ፍታት አይደረግም። ቅድም እንዳለው ምክንያቱ ምንድን ነው ስንል፣ ይህ ሳምንት የዘመነ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ ነው። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ጸሎተ ፍታት የለም። በዚያ ዘመን ኑዛዜ አልነበረም። በዚያ ዘመን ፍታት አልነበረም። በዚያ ዘመን ማንም ሰው ቢሞት አዎ በሲኦል እንጂ ገነት የማይገባበት ዘመን ነበረ፣ ያ ዘመን ማለት ነው ምንም እንኳን ጽድቅ ቢሰራ ጻድቅ ቢሆን እንኳን፣ አዎ ወደ ገነት አይገባም፣ ሲኦል ይወርዳል እንጂ ማለት ነው። የዚያ ዘመን ምሳሌ ስለነበረ ያንን ለማሰብ አዎ ጸሎተ ፍታት የለም። እንደዚሁም ደግሞ ኑዛዜ የለም። በተጨማሪም ደግሞ በዚህ ሳምንት መስቀል መሳለም አይፈቀድም። ምክንያቱን ስለምንድን ነው ስንል ሰላም ያገኘነው ከክርስቶስ በኋላ ስለሆነ ነው። የመስቀልን ኃይል የተረዳነው ከስቅለት በኋላ ስለሆነ ነው። መስቀል አዎ ከክርስቶስ ስቅለት በፊት የወንጀለኞች መቅጫ ነበረ። ያንን የወንጀለኞች መቅጫ የነበረውን መስቀል እርሱ በመስቀል ላይ ተሰቅሎ የሰላማችን አርማ የሰላማችን ምልክት፣ የድላችን ምልክት አድርጎ ጌታችን መስቀልን ባርኮ ቀድሶ ከሰጠን በኋላ ነው። የመስቀልን ኃይል የተረዳ ነው ማለት ነው። ስለዚህ እኛ እያሰብን ያለነው ደግሞ የዚያ የዓመተ ፍዳ የዓመተ ኩነኔን ዘመን ስለነበረ፣ በዚያ ዘመን ደግሞ መስቀል የወንጀለኞች መቅጫ እንጂ የድህነታችን ምክንያት እንዲሁም ደግሞ የሰላማችን አርማ ስላልነበረ፣ አዎ፣ መስቀል መሳለም አይፈቀድም በዚህ በሰሞነ ሕማማት ማለት ነው። እንደዚሁም ደግሞ በዚህ በሰሞነ ሕማማት ማማተብ አይፈቀድም። ምክንያቱም ፍቅረ መስቀሉን ያወቅነው በስቅለቱ ነውና ማለት ነው። መስቀል ስናማትብ ከላይ ከሰማያተ ሰማያት ወረድክ ከመቤታችን ከቅድስት ድንግል ማርያም ተወለድክ ከግራ ቁመት ወይም ደግሞ ከሲኦል ወደ ቀኝ ቁመት ወደ መንግስት ሰማያት አገባህን ወደ ገነት መለስከን እያልን ነው ስናማትብ ያንን ደግሞ እንዳንል የተከለከለበት ምክንያት ምንድን ነው ስንል አዎ የዚያ የአመተ ፍዳ የአመተ ኩነኔ ዘመን እያስብን ስለሆነ ነው ያንን ዘመን ስናስብ ደግሞ ይህንን ማማተብ ስርዓት አናከናውንም፣ አናማትብም። አንዳንድ ሰዎች ማማተብ ይቻላል ብለው የሚናገሩ ሰዎች አሉ። ይህ ከተቻለ ዘንዳ ደግሞ አዎ እኛ የተማርነውም እስከዛሬ ቅድስት ቤተ ክርስቲያናችን ያስተማረችንም ስናከናውነው የኖርነውም በዚህ በሰሙነ ሕማማት ላይ ወደ ቤተ ክርስቲያን ስንገባ፣ በቀባሜሮን ወደ ከበረው ወደ ቅድስት ቤተ ክርስቲያን ስንገባ እንዲሁ እጅ ነስተን እንገባለን እንጂ አማትበን ገብተን አናቅም ቤተ ክርስቲያናችንም ይህንን አላስተማረችንም። አስቡ ለእግዚአብሔር ቤተሰቦች እንዲህም ደግሞ ይቻላል አለካልንም። ደግሞ ሊቃውንት አባቶቻችን ይህንን ሲያደርጉ አልተመለከትንም፣ አላየንም አባቶቻችን የቤተ ክርስቲያን አባቶቻችንም ጭምር በዚህ በሰሞን ሕማማት አማትበው አይደለም የሚገቡት እንዲሁ እጅ ነስተው ነው ወደ ቤተ ክርስቲያናችን ሲገቡ የምንመለከተው የምናየው። ስለዚህ ያንን መነሻ አድርገን ቅድስት የቤተ ክርስቲያናችንም ያሰማረችንን መነሻ አድርገን በዚህ በሰሞን ሕማማት አነማትብም ማለት ነው። አስተውሉ። ምክንያቱም በዚያ በመተ ፍዳ በመተ ኩነኔ ዘመን አው ፍቅረ መስቀሉን አናውቀውምና ፍቅረ መስቀሉን ያወቅነው ደግሞ በስቅለት ነውና፣ እንዲሁም ስናማትብ ደግሞ ምንላቸውም አው ከግራ ቁመት ወደ ቀኝ ቁመት መለስከን ወይም ደግሞ ከዛ ከሲኦል ወደ መንግሥተ ሰማያት ወደ ገነት አገባህን ስንል ነው ስናማትብ። በመማተባችን ውስጥ ይህንን እንላለን በዚያ በመተ ፍዳ በመተ ኩነኔ ዘመን ደግሞ ይህ ስራ አልነበረ ሁሉም በሲኦል ስለነበሩ ሁሉም አዎ ዓመተ ፍዳ ዓመተ ኩነኔ ስለነበሩ ጽድቅ እንኳን የሰሩ ሰዎችም ጭምር በሲኦል ሲሰቃዩበት የነበረበት ዘመን ስለሆነ አዎ ያንን አናደርግም ማለት ነው። ሌላው ደግሞ በዚህ በሰሞነ ህማማት የማንፈጽመው ስርዓት ምንድን ነው ስንል የቅዱሳን መላእክትን የቅዱሳን ጻድቃንን፣ የቅዱሳን ሰማዕታትን መልካ መልክ አንጸልም ምክንያቱም በሰሞነ ህማማት ሳምንት በመስቀሉ የገለጸልንን ድንቅ ፍቅር የምናስብበት፣ የምናሰላስልበት ጌታችን ለእኛ ስል የተቀበላቸውን አስራ ሦስቱን ህማማተ መስቀል የምናስብበት፣ ለእኛ የከፈለልን ዋጋ የምናስብበት ሳምንት ነው እንጂ አዎ ስለ ቅዱሳን መላእክት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን ሰማዕታት መልካ መልክ የምናስብበት ሳምንት ስላልሆነ ቅዱሳንን ጻርቃንን ሰማዕታትን መላእክትን የምናመስግንበት ሳምንት ስላልሆነ ይህ ሳምንት ህማማቱን፣ ግርፋቱን አው ስለኛ የተቀበላቸውን ህመማት የምናስብበት ሳምንት ስለሆነ በዚህ ሳምንት የቅዱሳን መላእክትን የጻርቃን የሰማዕታትን መልካ መልካ እንጸለየም። በቀጣይ ቪዲዮ ግን በደንብ በስፋት በዚህ በሰሙነ ህማማት የትኛው ጸሎት ይጸለያል የትኛውስ አይጸለይም የሚለውን በደንብ በስፋት ራሱን በቻለ ቪዲዮ ተመልሰን እንመጣበታለን። አዎ ይህንን ከተመለከትን ዘንዳ ደግሞ በዚህ በሰሞን ህማማት ሌላ ምንድን ነው የሚከለከለው ነገር ስንል አዎ አመጋገባችን እንዴት ነው መሆን ያለበት ወገኖቼ? ምንድን ነው መመገብ ያለብን? በምግብ ጀር ደረጃ በዚህ በሰሞን ህማማት የምንከለከለው ነገር አለ ምንድን ነው ስንል ታዲያ በዚህ በሰሞን ህማማት ፍታነገስት አንቀጽ 15 ቁጥር 578 ላይ እንዲላል ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል። ፍታ ነገሥቱ በዚህ በሰሞን ህማማት ላይ ማለት ነው። እንዲሁም ደግሞ ፉቴ ማለት ልምድ ወይም ደግሞ መጠጥ የመጠጣት ልምድ ያለንን ሰዎችም እንዲህ ሲል ይናገረናል። በዚህ በእነዚህ ቀኖችም ከወይን ከስጋ ተለዩ ይላል። ከወይን ከስጋ ተለዩ በማለት በጸሎት እንድንመሰጥ እንጂ መጠጥ እንዳንጨልጥ ያዘናል ማለት ነው ፍትሐ ነገሥት። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ መጠጥ መጠጣት አብዝቶ መብላት መጠጣትም አይፈቀድም ማለት ነው። እዚህ ላይ ልብ ልንለው የሚገባን ሰሞን ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከት እናገኝበታለን። ፍታ ነገሥቱን እንደሚያዘን ጨው ያለው ቂጣ ልንበላ ውሃ ልንጠጣ ያስፈልጋል። ያ ካልሆነ ግን ወትሮ ከምንበላው አብዝተን ከምንበላው ነገር ልንታቀብ ያስፈልጋል። ሆዳችን እስከሚሞላ ሆዳችን እስኪገለበጥ ድረስ መብላት መጠጣት የለብንም ወገኖች። በዚህ በሰሞን ሕማማት የጌታችንን መከራውን ስቃዩን እያሰብን ኃጢአታችንን በደላችንን እያሰብን የዚያን የአምስት ሺህ አምስት መቶ ፍዳ ዓመት ኩነኔ ዘመን እያሰብን አዎ፣ ልናነባ ልናለቅስ ልንራብ ልንጠማ ያስፈልጋል እንጂ አዎ፣ ሌላ ጊዜ እንደምንበላው ልንበላ ያስፈልግም ወገኖቼ። ሌላው ደግሞ ፍታነገሥቱ አሁንም የሚከለክለን ነገር አለ። ምንድን ነው ስንል፣ በሰሞኑ ሕማማት ፍታነገሥት ነገስት አንቀጽ 15 ቁጥር 593 ላይ አዎ ሴቶች ጌጣቸውን እንዲተው ያዛል። ይህም የሆነው ታዲያ ማንም ሰው ዘመድ ሞቶበት አሊያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ አይን የሚገባ ጌጣጌጥ አድርጎ አይሄድም። ይህም ሰሞነ ሕማማት ታዲያ የጌታችንን ስቅለት የጌታችንን ሞት የጌታችንን መከራ የምናስብበት የምናዝንበት እንጂ የምናጌጥበት ሳምንት ወይም ደግሞ ሰሞን ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ፍትሐ ነገሥት ያዛል ማለት ነው። እንዲሁም ደግሞ በዚህ በሰሞን ሕማማት ባልና ሚስት ሩካቤ ስጋ እንዳይፈጽሙም ደግሞ እንደዚሁ ያዛል ማለት ነው። አስተውሉ። አንዳንድ ባለትዳሮች በፍቶት ይፈተናሉ። በዚህ በሰሞን ሕማማት በሰሞን ሕማማት የፍቶ ጾር እጅጉን የሚያስቸግራቸውን ባለትዳሮች ይኖራሉ። ግን በሰሞን ሕማማት የእኛን የስጋ ደስታ ሳይሆን የጌታን ሕማምና ስቃይ፣ እንግልት፣ ግርፋት፣ ስቅለትና ሞት የምናስብበት ስለሆነ ሩካቤ ስጋ ፈጽሞ የተከለከለ ነው። ይህንንም ደግሞ ፍትሐ ነገሥት አንቀጽ 24 ቁጥር 923 ላይ እንዲህ ይላል በከበረች በሰሞን ሕማማት ይችን ኃጢአት ለሚሰራት ወዮለት ይላል በሰሞነ ህማማት የሚፈጸም ሩካቤ ስጋ ኃጢአት ነው ከኃጢአትም በላይ ኃጢአት ማለት ነው በትዳር ላይ ሩካቤ ስጋ ኃጢአት ባይሆንም እንዲህ በተከለከሉ ቀናት ግን ማድረግ አዎ ኃጢአት ነው የትኛውንም ያህል በሰሞነ ህማማት በፍቶት ብንፈተን ስጋችንን በጾም በጸሎት በስግደት እየቀጠቀጠን ከሩካቤ ስጋ ልንታቀብ ያስፈልጋል ማለት ነው አስተውሉ። ስለዚህ እነዚህ ነገሮች አሁን የጠቀስናቸው በዚህ በሰሙነ ሕማማት ላይ የማናደርጋቸው ናቸው። በሰሙነ ሕማማት ደግሞ የሚከናወኑ ነገሮች ምንድን ናቸው ስንል፣ አዎ በስመ አብ ወልድ መንፈስ ቅዱስ ይባላል። ይህን ልናውቅ ያስፈልጋል። ቅድም እንዳልነው ማማተብ አይቻልም ስንል፣ በስመ አብ ወልድ መንፈስ ቅዱስ ማለት አይቻልም እያልን አይደለም። በመስቀል ምልክት የምናደርገውን ነገር አናደርግም እንጂ በስምአ አብ ወወልድ ወመንፈስ ቅዱስ ብለን የስላሴን ስም መጥራት እንችላለን። ምክንያቱ ስለምንድን ነው ስንል ስላሴ ቅድመ ዓለም የነበረ ድኅረ ዓለም ያለ ወደፊትም ደግሞ ዓለምን አሳልፎ የሚኖር አልፋና ኦሜጋ ስለሆነ ነው። ስለዚህ ስመ ስላሴን እንጠራለን። ይህን ልናውቅ ያስፈልጋሉ ወገኖቼ። አይጠራም ብለው የሚከራከሩ ሰዎች ካሉ ደግሞ አዎ ቤተ ክርስቲያን ውስጥ ገብተን ካዳመጠን ግብረ ሕማማቱ እንዲሁም ደግሞ ተአምሩም ሃይማኖተ አበውም በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የሚጀምረው። ያስተውሉ፣ በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የሚጀምረው። ስለዚህ ወደ ቤተ ክርስቲያን ስንገባም እንዲሁ እጅ ነሥተን በስመ አብ ወወልድ ወመንፈስ ቅዱስ ብለን መግባት እንችላለን። ማእድም እንዲሁ ምግብም ስንበላም ጭምር በስመ አብ ወወልድ ወመንፈስ ቅዱስ ማለት እንችላለን። ሰው ማማተብ አይፈቀድም ስለተባለ ብቻ በስመ አብ ወወልድ ወመንፈስ ቅዱስም ማለትን የሚተው ሰው ስላለ ማለትን ያ ማለት ግን አይደለም የስላሴን ስም መጥራት እንችላለን። ቅድመ ዓለምም የነበረ ድኅረ ዓለምም ያለ ዓለምን አሳልፎም የሚኖር ስለሆነ ማለት ነው። ሌላ በዚህ በሰሙነ ሕማማት የሚፈጸም ስርዓት ምንድን ነው ስንል፣ በዚህ ሳምንት እስከ ማታ ነው መጾም ያለብን። በዓለም ላይ ያለን የላመ የጣመ የለመድን ሰዎች እየከበደን እንጂ በጨው የተነከረ ቂጣ እንድንመገብ ቅድም የጠቀስነው የፍትሐ ነገሥቱ አንቀጽ ያዘናል ማለት ነው። ከቻለን ያን ልናደርግ ያስፈልጋል እንጂ ካልቻለን ደግሞ እስከ ማታ ድረስ ነው መጾም ያለብን፣ ወገኖቼ። ሌላው ምንድነው ማድረግ ያለብን ስንል አብዝተን እየሰገድን ስለ እኛ የተቀበለውን መከራ እያስብን በእንባ የምንጸልይበት ወቅት ነው ይህ ወቅት። ይህም ብቻ ሳይሆን ደግሞ ስለ እኛ የተቀበልን መከራ እያስብን፣ ስለ ራሳችን ኃጢአት እያስብን አዎ፣ እስካሁን የበደልነውን በደል አዎ፣ እኛ ኃጢአት በሰራን ቁጥር ጌታችንን ደግመን ደጋግመን እየሰቀልነው እንደሆነ ኃጢአታችንን በደላችንን እያስብን፣ ጌታችን እንዲምረን ኪርያላይሶን እያልን ማርን እያልን ጌታችን እንማጸናለን በዚህ በሰሞነ ሕማማት ሳምንት ማለት ነው። ሌላው ደግሞ በዚህ በሰሞነ ሕማማት አሰጋገዳችን እንዴት ሊሆን ይገባል የሚለውን እናውቅ ያስፈልጋል። አሰጋገዳችን፣ አዎ ስንት አይነት ስግደት አለ? ስለ ስግደት ከዚህ በፊት በዚህ መንፈሳዊ ቻናል ላይ ብዙ ጊዜ ተማምረናል። ሶስት አይነት የአሰጋገድ አይነት አለ። አድንኖ፣ አስተብርኮና ሰጊድ የሚባሉ ሶስት የአሰጋገድ አይነቶች አሉ። በዚህ በሰሞን ሕማማት ላይ የምንሰግደው የአሰጋገድ አይነት የትኛው ነው ስንል ሰጊድ የምንለውን ነው። በጉልበታችን ተንበርክከን ግንባራችንን መሬት አስነክተን፣ አዎ ከሊጦስጥራ እስከ ቀራኔው የተፈጸመበትን ጌታችን ያየውን መከራ እያስብን አዎ ልንሰግድ ያስፈልጋለሁ ግኖቼ ስለዚህ ሰጊድ የሚባለውን ስግደት ነው የምንሰግደው። በጉልበታችን መሬት እየወደቀን በግንባራችን መሬት እየነካን አዎ ላባችን ጠብ እስከሚል ድረስ የታችን ለኛ የከፈለውን ዋጋ እያስብን አዎ ከልጤ ውስጥ ራስ ቀራኒው የተቀበላቸውን መከራዎችም ጭምር እያስብን ልንሰግድ ያስፈልጋሉ ወገኖቼ። እንደዚሁም ደግሞ ጸሎታችን፣ ጾማችን፣ ስግደታችን ውጤት የሚያገኘው በምጽዋት ሲታጀብ ነው። ከሁሉም ነገር በላይ በጎ ምግባር መስጠት ይበልጣልና ማለት ነው። በዚህ በሰሞን ህማማት ላይ እየጹምን እየጸለይን ኃጢአታችንን በደላችን እግዚአብሔር ይቅር እንዲለን እየተማጸንን አዎ፣ ይህ ጸሎታችን ጾማችን ሙሉ እንዲሆን በምጽዋት ልናጅብ ያስፈልጋል። የተራቡ ልናበላ፣ የተጠሙ ልናጠጣ፣ የታረዙ ልናለብስ አዎ የተቸገሩትን ሁሉ ልንረዳ ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳል። በዚህ በሰሙነ ሕማማት ይህን ልናደርግ ያስፈልጋል። ይህን ሁሉ ከተመለከትን ዘዳ ደግሞ ሰሙነ ህማማት ለምን ይታሰባል የሚለውን ተመልክተን የዛሬው ትምህርታችን እንጨርሳለን። ሰሙነ ህማማት ለምን ይታሰባል ስንል አዎ ሕማምና ሞት የማይገዛው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗልና ነው። በዚህ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 4 እስከ 12 ያለውን ስትመለከቱ እንዲላል ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከአመፀኞችም ጋር ተቆጠረ። እርሱ ግን ግፍን አላደረግም፣ ተንኮልም ክፉ ነገርም አልተገኘበትም ይላል አስተውሉ። ስለዚህ ምዕመናን ክርስቶስ የተቀበለው የእኛን ሕማም መሆኑን በማዘከር በሰሙነ ሕማማት ከማንኛውም የሥጋ ሥራ መታቀብ ያስፈልጋል። በዋዛ ፈዛዛ ባለመነጋገር፣ እንዲሁም ደግሞ በሐዘን ልናከብረው ይገባል። ብድራትን የማያስቀሩ አምላካችንም ታዲያ መተላለፋችንንና በደላችንን በመደምሰስ አዎ የመንግሥቱ ወራሽ ያደርገናል። ስለዚህ በዚህ በሰሞነ ህማማት ላይ ምንድነው ልናደርግ የሚገባው የሚለውን ነገር ልናውቅ ያስፈልጋል። ጌታችን በዚህ በሰሞነ ህማማት የተቀበለልንን አሥራ ሦስቱን ህማማት ልናስብም ያስፈልጋል። ጌታችን አሥራ ሦስት ሕማማተ መስቀልን ተቀበሎልናል። እነዚህ አሥራ ሦስቱ ሕማማተ መስቀል ምንድን ናቸው ስንል አዎ ወደኋላ መታሰር፣ በገመድ መሳብ፣ በምድር ላይ መውደቅ፣ መነሳት፣ በእግር አይሁድ መረገጥ፣ ከምሰሶ ጋር መላትም፣ በጥፊ መመታት፣ አዎ ጀርባን በጅራፍ መገረፍ፣ ራስን በዱላ መመታት፣ የሸ ክሊል መድፋት፣ መስቀል መሸከም፣ በችንካር መቸንከር፣ አዎ በመስቀል ላይ መሰቀል፣ መራራ ሐሞትን መጠጣት። እነዚህ 13 ህማማተ መስቀል ጌታችን ለእኛ ሲል የተቀበላቸው ናቸው። ስለዚህ እነዚህን 13ቱ ህማማተ መስቀል ደግሞ ልናስብ ያስፈልጋል። እነዚህን እያስብን በዚህ በሰሙነ ህማማት መፈጸም ያለብንና መፈጸም የሌለብንም ደግሞ ለይተን ስርዓቶቹን ልናከናውን ያስፈልጋሉ ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። እንግዲህ በዚህ በሰሞን ህማማት የምንፈጽማቸውና ማንፈጽማቸውን ከተመለከትን በቀጣይ አስተምሯችን ደግሞ በዚህ በሰሞን ህማማት የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ጸሎቶች አሉ። እነዚህ ምንድናቸው የሚለው እንመለከታለን። በተጨማሪም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሞን ህማማት ምን ያደረገልን የሚለው እንመለከታለን። ለምሳሌ በሰሞን ህማማት ሰኞ ጸሐፍት ፈሪሳውያን ምን አደረጉ? ጌታችን ስለኛ ምን አደረገ? ማክሰኞስ እነሱ ምን አደረጉ? ጌታችን ስለኛ ምን አደረገ? የሚለውን እለት እለቱኑ ይለቀቃል ማለት ነው ቪዲዮ። ስለዚህ ነው አስቀድመን ሕማማት ከመግባቱ በፊት የምንማማረው ስለ ሰሙነ ሕማማት በደንብ እንድናውቅ፣ ካወቅን በኋላ ደግሞ የምናከናውናቸውንም ስርዓቶች ለይተን እንድናከናውን ነው። ስለዚህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ አውቀን ስርዓቱን እንደምናከናውነው ሌሎችም ደግሞ አውቀው ስርዓቱን እንዲያከናውኑ ማለት ነው። ሰሞን ሕማማት ምን እንደሆነ እንዲያውቁ ማለት ነው። ለምን እንደሚታሰብ እንዲያውቁ እኛ የተማርነውን ሁሉ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳል። እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም አብቶ ወልድና ስመ ክርስትና ስታ ማህተም በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባል ሄደ ባልገባ፣ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉት ምክንያቱም በዘልማድ ሲንቀሳቀሱ ስለነበረ አዎ ሰው ቤተክርስቲያን ስለሄደስ ስለሚሄዱ ሰው ቅዳሴ ስላስቀደስ ስለሚያስቀድሱ፣ ግን ስለምን እንደሚያስቀድሱ ስለማያውቁ በዘለማድ ሲመላለሱ ስለነበረ፣ አዎ እኛ የተማርነውን ስላላስተማርናቸው ብዙ ሰዎች እየሳቱ ነው ያሉት። ስለዚህ የሳቱትን ለመመለስ ያሉትን ለማጽናት የተማርናትን ጥቂቷንም ነገር ቢሆን ትንሿን የምናውቃትን ነገርም ቢሆን ላላውቁት ወንድሞቻችን ባገኘነው አጋጣሚ ሁሉ ልናስተምር ልናሳውቅ ያስፈልጋል ማለት ነው። ይህ ደግሞ መንፈሳዊ ግዴታችን ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምህሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስከራ ያርጋችሁ ደሉ ምልክቱ መጫን ኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ለትለት ከዚህ የሚለቀቁ አስተምህሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ና አስተምሮ ሰምታች ሊመስሎ ይችላል። በቀጣይ ከዚህ የሚለቅቁ አስምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አርጋችሁ የደውል ምልክቱ መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሐሳብ ጠብቆ ያሰማረን፣ ይመከረን፣ ይገሰን የአባቶቻችን አምላክ ልሎ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን ነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ደግሞ በሰማነው ነው ቃል ሰላሳ ስድሳ መቶ የአማረ ፍሬ ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።